አሰላሙ አሌይኩም ወረህመቱላሂ ወበረከቱ ውድ ነው የተከበሯችሁ ተመልካቾች፣ ወይ እንዴት ናችሁ? ሰላም ናችሁ ከኔ ጋ አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይ ያደረጋችሁ። ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁት። እንግዲህ እንደምታዩት እዚ ምን ይመስላችኋል? ገምቱ። የናቴ ምግብ ናፈቀኝ፣ እንደዚህ አይነት ምግብ ናፈቀኝ ማለት የለም። እንግዲህ አረብ አገር ተቀምጦ ማለት ነው ያማራችሁን ነገር ሰርታችሁ መመገብ ትችላላችሁ። ቤት ውስጥ ሁሉም ነገር ተከትሎ እንመጣለን ማለት ነው። ዛሬ ደግሞ እንግዲህ ጭብጦየን ከመዳም ኩሽና ገብቻታለሁ። እንዴት ናችሁ? ለእና ናችሁ? እንግዲህ ሀገራችን በተለይ መኸር መኸር ላይ መኸ እንትን እህል ውቂያ ሲሆን እህል ውቂያ ጤፍ ውቂያ ሲሆን ጭብጦ ነበር። ምን ነው ስቲው፣ የእንትን ጭብጦ የኑግ እና የሰሊጥ ዛሬ ልሰራ ነው። ከመዳም ኩሽና እንግዲህ እንዴት ሀሳብ እንዲመጣልኝ እንነግራችሁ አልችልም ሲመስለኝ ው ካረሰውት ሰሪቹ አላቅም። ኢትዮጵያ ግን ሲሰሩ አያለሁ። ምክንያቱም የዛን ሰዓት የኩሽና ሴት አልነበርኩም። ቀየለቀይ ቆየ መህሌው እና እንግዲህ ዛሬ ለሰራ ነው። እሱም እንድነው እዚህ ጋር ሰሊጥ አለኝ። እንደምታወት የሀገራችን ሰሊጥ ሞልቷል። አረብ አገል ላይ በተለይ አንድ አንድ አረብ ቤት አይጠፋ፣ ይጠቀሙታል፣ ይቅሙታል። መድኃኒት ነው እያሉ ማለት ነው። እና የሚያስፈልገው ሰሊጥ፣ ዱቄት፣ ጨው ለብ ያለ ውሃ በጣም ቀዝቃዛ ያልሆነ ማለት ነው። እንግዲህ እንዴት ነው የሚሰራው? የመዲየም ቅመሞች ኢትዮጵያ እያላችሁ ያው ሰርታችሁ የምታወቅ ኮሜንት ላይ አስቀምጡልኝ። እና እንግዲህ እንደምታዩት ዱቄት እና ጨው አቦካለሁኝ ሊቄ ነው ማለት ነው። ቂጣን አድርገ ነው የማወቀው። ያው ኢትዮጵያ በምታር ነው ቂጣው የሚጋገረው። ሰሊጡ ደግሞ የሚወቀጠው በንትን ነው በሙቀጫ ታቃላችሁ። በሙቀጫ ይወቀታል ሰሊጥ ያው ቀባት አለው እዚህ ግን ያው በእንትን በማሽን ነው የምፈጫው። ተከታተሉ እስከ መጨረሻው። እንግዲህ እንደምታዩት ጌጤቱን አወጣኋት። ለመጀመሪያ ጊዜ ለሰራ ነው በነገራችን ላይ። የዚህ አይነት ነገር አንዳንድ ሰዎች የሆነ ነገር ለመጀመሪያ ጊዜ ሰራሁ ስል ሴታ ሌለሽ እንደ ምናምን ትላላችሁ እንዴ። አላኩላሃል። እንግዲህ ሰሊጡ ደግሞ እንደምታወት በሻላ ሲያምር ደግሞ ንጹህ ነው። ንጹህ ካልሆነ መልቀም ይኖርባችኋል። መልቀም ይኖርባችኋል ግን በአሁኑ ሰዓት ላይ ሁሉም ተለቃቅሞ እንትን ብሎ ነው የሚሸጠው ታሽጎ ምናምን እና ጽድት ያለ ሰሊጥ ነው። እና እንግዲህ እሱም በመጀመሪያ እናመሰዋለን ማለት ነው። ይታመሳል። ሰሊጥ ታውቃላችሁ፣ ሀገራችን ላይ በብረቅል ነው የሚታመሰው። ዚጋ ደግሞ ዘመናዊ ዘመናዊ መጥበሻ ታውቃላችሁ። ሁሉ ነገር በአሁኑ ሰዓት ያው ቴክኖሎጂ ይሏቸዋል። ሁሉም ነገር ቀላል ነው። ለማለት ያክል ነው እንግዲህ ሀገራችን በምጣር ነው የሚታመሰው፣ በብረገድ ሲመስለኝ በብረገት ነው እንግዲህ። እንደምታውቁ ተልባው ይንጧጧል ይንጧጧል። ተልባ አስባላችሁ ሰሊጡ ማለት ነው በጣም የሚንጧጧው ተልባ ነው። ትንሽ የመንጧጧት ባህር ያለው ያው በደምብ እንዳይቃጠል አማን እንደዚህ እያደረኩኝ አምሰዋለሁ ማለት ነው ሀገራችን ይቆላል፣ ሰሊጥ ይቆላል፣ ተልባ ይቆላል፣ ኑግ ይቆላል፣ ቡና ይቆላል። እና እንግዲህ እንደዚህ አድርጌ እያመስኩት ነው ማለት ነው። እንደምታውቂ ጧጧ እያለ ነው። እውነት ዛሬ እንዴት ያለ ጭብጦ ከስንት ጊዜ በኋላ እኔ እና የዚህን ያህል ካመስኩት በኋላ በዚህ ነው የምፈጨው። መፍጫ ይሄ የቡና መፍጫው የሚፈጨው አይመስለኝም፣ ምክንያቱም ቅባት ስለሚያመጣ ሰሊጡ ይሄ የሚፈጨው ይመስለኛል። እንግዲህ ተከታተሉ። አያችሁት ያው በደንብ ነው የፈጨልኝ መሻላ ቅልጥ ብሏል ከዛ እንግዲህ ምን እናደርጋለን መጥበሻ የና መጣነት እንሽ እየዛ የጠባ አደረኩበት እሱን እንግዲህ ቂጣውን ለመጋገር ነው ሰተቱ ለመጋገር ሰተቱ ቂጣ ነው የሚባለው እኛ ጋር እናንተ ጋርስ ያው ቂጣው ሰተቱ ነው የሚባለው ቂጣ ቂጣ ነው ዞሮ ዞሮ ምን የመሰለች መጥበሻ! ሹክራን ባባ አዲስ መጥበሻ አምጥቶልኛል። ወላይ ምግብ መሰሳራ ማለት ነው። እንዲህ አይነት መጥበሻ ለኢትዮጵያ እንዲትገዙ በጣም ነው የሚያስጠላው። የተወሰነ ጊዜ ተሰራችሁበት ላይ እንትን ይላል፣ ይላላጣል። የምትሰሩት ምግብ ከምግቡ በተለይ እንቁላል ምናምን የሆነ ነገር ስጠብሱበት እዛው ነው የሚላከው። የዚህ አይነት መጥበሻ ማለት ነው። እና አዲስ ናት። እስኪ በቂታ ለማሻት እና እንደምታዩት እንግዲህ ቀጠና አድርጌ አይደል ያወካሁት በዚህ መልኩ ቂጣ የነጋግራለሁኝ። እሳቱን ቀንሽ። ከዚያም እንግዲህ ገለብጠዋለሁ። ያው ቀይ ማድረግ ከፈለጋችሁ ቀይ ቡኒ ከለር እንዲይዘላችሁ ማድረግ ትችላላችሁ ግን ቡኒ ይከራል። ምናምን መያዝ ያለብ አይመስለኝም። ለምን ድርቅ እንዲያዝ ስትፈረፍሩት እንዳይደርቅባችሁ ልስልስ ማለት አለበት። የሀገራችሁ የምታጋላችሁ ትኩሱን ነው። እንትን ትኩሱ ይወቀጣል። እንትን ሰሌጦ ከዛ ትኩሱ እንደዚህ ቅጣዩ ይከከራል። ቶሎ ከመቀጫው አድርጎ ይወቀጣል። ከዛ ይጨበጣል። ከዛ ጭብጦ ይባላል። የሰሊጥ ጭብጦ ማለት ነው። እንደምታወጥ ከታይቶ ከዛ ፈጨሁት። ሁለት ቅጣ ጋገርኩኝና ያው ትኩስ ትኩሷን እንደዚህ ፈጨኋት ማለት ነው። እንደምታወጥ ወላሂ ላዚም ኢትዮጵያ የኢትዮጵያ ኢትዮጵያ ምግብ ገባችልኝ። ወዲያው ኩሽና አትሎም የእውነት እና እንግዲህ ያው ምንም ልዩነት የለውም። ሀገር የእናቴን ጭብጦስ በላይ እንዲህ የነበረው ነው እላችኋለሁ። በዚህ መልኩ ጓንቴን ልብስ አድርጌ በጓንት ጨበጥኩ፣ ተላችኋለሁ እያቸው ብቻ እናንተ ማለት ነው ታ እንትን ይኖራችሁ ተፍኪር የሆነ ነገር ካሰባችሁ በቃ ይሰራል። እውነት ብቻ ሀሳቡና ፍላጎት ይኖራችሁ፣ እንዲዚህ ጨበጥኳት። ማሻ አላ ተባረከ ረህመን እና ጭብጦ ወይ እንደዚህ ተጨበጠች ማለት ነው የምር አንዳንድ ጊዜ ሁሉም ነገር ከኢትዮጵያ ይመጣ ሽሮ በርበሬ ቅቤ ማር ሽንኩር የማይመጣ ነገር የለም ከኢትዮጵያም እንዲመጣ መመኙ ምን ነበር መሰላችሁ ጭብጦ እና አነባበሩ እውነት ባገኘ ሁኝል ነው ጭብጦ እና አነባበሩ ለምንድ ነው የሚመጡት ሰዎች ዘው የማይመጡት ልነበር እና ዛሬ እንግዲህ እንደምታዩት ከመዳም ኩሽና ሁኜ ጭብጦን ጨበጥኳት እላችኋል ሁኜ ምር በጣም ነው የሚጣፍጠው ወላ ናግስ ሺ እና እያሰባችሁ የሆነ ምግብ ሲያምራችሁ አስባችሁ መስራት ትችላላችሁ። የሆነ ጊዜ ስፈልግ ማለት ነው እዚህ መስራት ምችላ ይመስለኝም ነበር የምር መዳም ኩሽና ቁጭ ብዬ ጭብጦ የምሰራ ምናምን የምሰራ ይመስለኝም ነበር። አሁን ግን ያው አንዳንድ አንድ ያረጎች አይወዱም፣ በተለይ እንደዚህ አይነት ነገር ስንሰራ ያው እኔ ስለማትኖር ነው መዳም ኩሽናው የኔ ስለሆነ ነው እንጂ እኔ እስከ ዛሬ ስንት አመት ስኖር የኢትዮጵያ ምግብ አረቤት በልቼ አላውቅም። የሚገርመችሁ አይወዱም አንዳንዶቹ። ግን እዚህ ጋር ነጻነት ስላለ ነጻነት ስላለኝ የወል አልሐምዱሊላ ይው የምፈልገውን ነገር እየሰራሁ ነው እውላለሁ። ቀጣይ ደግሞ እስኪ ምን ይሁን የምሰራው አስቤ ሰራለሁኝ። የኢትዮጵያ ምግብ እዚህ ሀገር የማይገኘውን ሁሉም ነገር መጥረብ ትችላላችሁ። በአሁኑ ሰዓት ላይ እንጀራ፣ ጥብስ፣ ቀይ ወጥ፣ ዶሮ ወጥ ምን እየለለ የለም ብር ሊኖራችሁ እንጂ መጥረብ ትችላላችሁ ማለት ነው እና የቤተሰብ ይህንን ይመስላል። የምር የዛሬው ጭብጦ እውነት በጣም ነው ደስ ያለኝ በጣም ነው የሚጣፍጠው። እና ስለተከታተላችሁ እንዲሁም አመሰግናለሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ።